ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 13 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአገዛዙ የጦር አዛዥ ጀኔራልና የብልጽግና ባለስልጣናት በወልዲያ ባደረጉት ስብሰባ ያልጠበቁት ዱብዳ ገጥሟቸዋል። ያውደ ግንባር መረጃዎችን ይዘናል። አብይ አህመድ ኢህአዴግን ከመውደቅ መታደግ ያልቻሉ ሰዎችን በባሌ ሰብስቦ መታየታቸው የውድቀት ጊዜያቸው መቃረቡን አመላካች ነው ተብሏል። የትግራይ ክልል ጊዜያዊ አስተዳደር ለታዋጊ ወ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 የአገዛዙ የጦር አዛዥ ጀኔራልና የብልጽግና ባለስልጣናት በወልዲያ ባደረጉት ስብሰባ ያልጠበቁት ዱብዳ ገጠማቸው። ሜጀር ጀኔራል ተስፋዬ አያሌው የተባለውን የብልጽግና አገልጋይ ጨምሮ የመከላከያ አዛዦችና የሰሜን ወሎ ዞን ፖለቲካዊ አመራሮች በተገኙበት በወልዲያ ዩኒቨርሲቲ ስብሰባ ተካሂደዋል። በስብሰባውም የወልዲያ ዩኒቨርሲቲ መምህራንና ሰራተኞች የተሳተፉ ሲሆን በመድረኩም ጠንከር ያሉ ጥያቄና አስተያየቶችን ሰንዝረዋል። ምክር ጀኔራል ተስፋዬ አያሌው በስብሰባው መግቢያ ላይ ፋኖ ከውጭ ኃይሎች ሀገሮች ጋር በመሆን ሀገር እያፈረሰ ነው፣ አማራንም እየጎዳ ነው የሚል አስተያየት ሰንዝረዋል። ሆኖም ተሰብሳቢዎቹ ብልጽግናና ወታደራዊ አመራሩ ነው ለአማራም ለኢትዮጵያም ችግር ተጠያቂው ሲሉ አቋማቸውን ገልጸዋል። የብልጽግናው አገዛዝ አማራን ሲያሳድድ ምሁራኑን ሲያስር አዲስ አበባ አትገባም ሲባል ምንም አላላችሁም፣ አማራው ጥያቄ ሲያነሳ ግን ልትገድሉት ትመጣላችሁ ብለዋል። ተሰብሳቢዎቹ አማራው ሲገደልና ሲሳደድ ምንም አላላችሁም፣ ፋኖ ያነሳውንም ጥያቄ በቄስና በሽማግሌ ለመፍታት መሞከር የለም ባቸውም እንደ ሸኔና እንደ ህወሃት በመደበኛ ድርድር ለመፍታት እንኳን ጥረት አልተደረገም ሲሉ ወቅሰዋል። እናንተ ጀነራሎች የአንድ ድርጅት ጠባቂ ሳይሆን የህዝብ ነበር መሆን የነበረባችሁ ሲሉም ወቅሰዋል። የዩኒቨርሲቲው ማህበረሰብ ጥያቄና አስተያየትም ከጠበቁት ውጭ በመሆኑ የብልጽግና ጀነራሎችን ድንጋጤ ውስጥ ከቷል። ፋኖ ከህወሃትና ከሻቢያ ጋር ጥምረት መስርቷል ብለን ከህዝቡ እንነጥላለን ያሉት የብልጽግና ሰዎች ራሳቸው መጠላታቸውን ተመልክተዋል። በድፍረት እንዲህ አይነት አስተያየት ይሰጠናል ብለው ባልጠበቁበት ሁኔታ ሁኔታም እንዲህ አይነት ጠንካራ ወቀሳ ተቀብለዋል። ይህ በእንዲህ እንዳለ የአፋ ባሀ የሚኒሊክ እዝ ልዩ ዘመቻ ራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ የተባለ ቦታ ላይ በፈጸሙት የደፈጣ ጥቃት ከ50 በላይ ያገዛዙ ሰራዊት ሙትና ቁስለኛ ሆነዋል። አፋብሃ ሚኒሊክ እዝ ልዩ ዘመቻ ለወረራ የመጣውን የብልጽግና ሰራዊት ሰሞኑን በበርካታ ግንባሮች በሚያደርጉ ተጋድሎዎች ከባድ ምት በማሳረፍ እያፈረሱት ይገኛሉ። ከዚህም ጋር ተያይዞ በራያ ቆቦ ተኩለሽ ግንባር በተሽከርካሪ ይንቀሳቀስ የነበረ የአገዛዙ ሰራዊት ላይ ልዩ ስሙ አካምባ የተባለ ቦታ ላይ ደፈጣ ጥቃት በመፈጸም ከሀምሳ በላይ ሙትና ቁስለኛ ሲሆን አንድ ኦራል ሙሉ ሰራዊት ሲሸሽ ተገልብጦ ገደል መግባቱ ታውቋል። ከዚህ ቀደም አካምባ ላይ አንድ በዲሽቃ የሚታጀብ ከፍተኛ አመራር ከሰባት አጃቢዎቹ ጋር ከነ ተሽከርካሪው በአሳምነው ክፍለ ጦር መካናይዝድ ሙሉ ለሙሉ መደምሰሱ የሚታወስ ነው። በተያያዘ ዜና ጮቢ ግንባር ከፍተኛ የመከላከያ አመራርና የሬዲዮ ኦፕሬተሮች በሀውጃኖ ክፍለ ጦር መካናይዝድ በሞርተር ጥቃት ሙሉ ለሙሉ የተደመሰሱ ሲሆን ተኩለሽ ግንባር የዞብላምባ ክፍለ ጦር መካናይዝድ ምሽግ ያዘ። በርካታ የጠላት ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ጀብድ ፈጽመዋል። ይህ በእንዲህ እንዳለ የአፋብሀ ሚኒሊክ እዝ ሴቶች ጉዳይ መምሪያ ኃላፊ መልእክት አስተላልፏል። መግለጫው አገዛዙ ብልጽግና የሚፈጽመው አሰቃቂ ግፍ የጀመርነውን የህልውና ትግል ለድል እንድና ለማጣበቃ የበለጠ ቁርጠኛ እንድንሆን ያደርገናል እንጂ ላፍታም ቢሆን አያዘናጋንም ብለዋል። መመሪያው እያደረግነው ባለው ሁሉን አቀፍ የለውና ተጋድሎ በርካታ አመርቂ ድሎችን እያስመዘገብን ከመሆኑ ጋር ተያይዞ የብልጽግና አገዛዝ በወደውጊያ የሚገጥመንን የነበረ ያለና ወደፊትም የሚኖርን መቁሰልና መስዋዕት ከሰብአዊነት በወጣ መንገድ ለበቀልና ለአሰቃቂ ግፍ መስሪያ መጠቀሙ አለምን ያነጋገረ ህዝባችንና ሰራዊታችንን ያስቆጣ አሳፋሪ ተግባር ነው ብለዋል። በመሆኑም ሰሞኑን በአፋ ባሃሚን ሚሊክ እዝ የምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር አባል የሆነችው ፋኒ ትግስት ወዳጁ እንዲሁም ሌሎች አባሎቻችን ላይ የተፈጸመው ኢሰብዓዊ ድርጊት የጀመርነውን የህልውና ትግል ዳር ከማድረስና ነጻነታችንን ከመጎናጸፍ የሚያግደንና ላፍታም ቢሆን ከዓለማችን መሳካት ግስጋሴ የሚገታን እንዳልሆነ ለማሳወቅ እንወዳለን ሲል አሳስበዋል። በተመሳሳይ የአለም አቀፍ የአማራ ግብረ ኃይል በወቅታዊ ጉዳይ ላይ በሰጠው መግለጫ አገዛዙ በወጣት አርበኛ ሴቶቻችን ላይ የፈጸመውን የጭካኔ ጥግ መላው ዓለም ሊያውቀውና ሊያወግዘው ይገባል ብለዋል። የፋኖ አርበኞች የብልጽግና ስልጣን አስጠባቂ ሰራዊትን ቁስለኛና ምርኮኛን በቅድሚያ የህክምና እርዳታ እንዲያገኝ አድርገው በምህረት ወደ የቤተሰቦቻቸው እንዲሄዱ አድርገዋል ሲል ያነሳው መግለጫው ምርኮኞች ቁጥራቸው በርከት ሲሉም ለዓለም አቀፍ ቀይ መስቀል ያስረክባሉ ሲል ገልጸዋል። በአፏ አብሃ ቴዎድሮስ እዝ አባል የሆነችው ፋኒት የአለመዋሴን በመግደል ጡቷን ቆርጦ ቆዳዋን በመክፈፍ የበላይ ዘለቀ እዝ ሶስተኛ ኮር አምባራስ ክፍለ ጦር አባል የሆነችው አርበኛ ፋኒት መቅደል ለመቅደስ ተስፋይን በመግደል ሬሳዋን በመኪና በመጎተት አስፋልት ላይ ጥለው እንዳትቀበርም አስከሬኗን በፀሐይና በዝናብ እንዲበላሽ በማድረግ ዘግናኝ ድርጊት በመፈጸም የዐቢይ ሰራዊት የተካነበትን የኢሰብአዊ ባህሪውን ለህዝብ አሳይቷል ብለዋል መግለጫው። ጥቅምት 7 2018 ዓ ም ደግሞ በራያ ጮቢበር ግንባር ተጋድሎ እያደረገች የተሰዋችው የምስራቅ አማራ ኮር አንድ ሐውጃኖ ክፍለ ጦር ሶስተኛ ሻለቃ አባል የሆነችው አርበኛ ፋኒ ትዕግስት ወዳጅ ይመር ከአስከሬኗ ላይ አንደኛውን ጡቷ ን ቆርጦ እርቃኗን ሜዳ ላይ ጥሎ ሰቅጣጭና ና አረመኔያዊ ድርጊት የፈጸመው በጥላቻ የተሞላው የአብይ አህመድ ሰራዊት ነው ሲል ገልጸዋል። አማራ ሆኖ በአማራው ላይ ይህንን የመሰለ የጭካኔ ተግባር ተፈጽሞ እያየንና እየሰማን ልባችንን አደንድነን መቀመጥ አለብን ያለው ማህበሩ በእያንዳንዳችን ቤተሰብ ላይ ተመሳሳይ ድርጊት ሊፈጸም እንደሚችል መገንዘብና ሁላችንም በጭንቀትና በተስፋ መቁረጥ ከምንቀመጥ በምንችለው አቅምና መንገድ በተግባር የህልውና ትግሉን መደገፍና መርዳት ይኖርብናል ብሏል። በወጣት የሴት አርበ ጥበበኞቻችን ፋኒት ባለሟሴ ፋኒት መቅደስ ተስፋይ ና ፋኒት ትዕግስት ወዳጅ መር ላይ የደረሰው አሰቃቂ አረመናዊ ተግባር የፈጸሙት ወንጀለኞችን በዓለም አቀፍ ፍርድ ቤት እንዲቀርቡ ስራ መሰራት ይኖርበታል ሲልም አሳስቧል። አብይ አህመድ ኢህአዴግን ከመውደቅ መታደግ ያልቻሉ ሰዎችን በባሌ ሰብስቦ መታየታቸው የውድቀት ጊዜያቸው መቃረቡን አመላካች ነው ተባለ። የቀድሞ ዲፕሎማትና አሁን በአሜሪካ የህግ ባለሙያ የሆኑት አቶ ሙሉ አለምጌታቸው በኦሮሚያ ክልል ባሌ ውስጥ ከቀናት በፊት የተደረገውን የቀድሞ የኢህአዴግ ባለስልጣናት ስብስብ አላማና ውጤታማነት ጥያቄ ውስጥ የጣለ ጠንካራ ትችት ሰንዝረዋል። ጠበቃው ስብስቡ እውነተኛ ለውጥ ከማምጣት ይልቅ ፖለቲካዊ የበላይነትን ለማሳየት ያለመ ነው ሲሉ ተችተዋል። በዚህ ስብሰባ ላይ አባ ዱላ ገመዳ፣ ዶክተር ወርቅነህ ገበየሁ፣ ሶፊያን አህመድ፣ ጌታቸው ረዳ፣ ጀኔራል ጻድቃን ገብረትንሳይ፣ ጁነዲን ሳዶ፣ ኩማ ደመቅሳና ሌሎችም ተሳትፈዋል። ጠበቃ ሙሉ አለም በማህበራዊ ገጻቸው ባሰፈሩት ሀሳብ ስርአቱን መታደግ ያልቻሉና ለውድቀቱ ምክንያት የሆኑ ሰዎችን ሰብስበው ስለ ለውጥ ማውራት ተገቢነት እንደሌለው ገልጸዋል። ለኢህአዴግ መውደቅ ምክንያት የሆኑ ሰዎችን ሰብስበ ሰው እንዴት ስለ ለውጥ ያወራል? እነዚህ ሰዎች እየወደቀ የነበረን ስርዓት መታደግ አልቻሉም ነበር ሲሉ የጠየቁት ጠበቃው ከአባላቱ መካከል አንዳንዶቹ በሺዎች የሚ ሚቆጠሩ ዜጎችን ለሞት የዳረገ ጦርነት በመቀስቀስ እና በመምራት ጭምር እንደሚታወቁ አስታውሰዋል። የህግ ባለሙያው የስብስቡን አላማ በጥያቄ ምልክት ውስጥ አስገብተዋል። ከእነዚህ ሰዎች የሚገኝ ምክር ዲሞክራሲንና ህዝብን ተጠቃሚ የሚያደርግ ለውጥ እንዴት እንደሚመጣ ለመስማት ነው ወይስ እንዴት በስልጣን ላይ መቆየት እንደሚቻል ምክር ለመቅሰም ነው ሲሉ ጠይቀዋል። ይሁን እንጂ ጠበቃ ሙሉ አለም እንደሚሉት ቡድኑ በሁለቱም መስኮች ብቃት እንዳላሳየ ይከራከራሉ። ግን በሁለቱም ብቃት ያላቸው አይመስሉም። ህዝብን ተጠቃሚ የሚያደርግ ፍትህና ልማት አልፈጠሩም፣ በስልጣን ላይም መቀጠል አልቻሉም በማለት ያለፈውን አፈጻጸማቸውን ዋቢ አድርገዋል። የጠበቃ ሙሉ ዓለም ትችት በኢትዮጵያ የፖለቲካ ምህዳር ውስጥ በተደጋጋሚ የሚነሳው የሽግግር ፍትህና የተጠያቂነት ጥያቄ አንግቦ የሚነሳ ነው። ከ2018 ለውጥ ወዲህ የቀድሞ ባለስልጣናትን ሚና በተመለከተ ሁለት ተቃራኒ ሀሳቦች ሲንጸባረቁ ቆይተዋል። የአሁኑ አስተዳደር አልፎ አልፎ የቀድሞ ባለስልጣናትን በማሰባሰብ ልምዳቸውን ለመጠቀምና ለሀገራዊ መግባባት አስተዋጽኦ እንዲያደርግ ሲያደርጉ መድረክ መፍጠር እንደሚፈልግ ይገልጻል። እንደ ጠበቃ ሙሉ ዓለም ያሉ ተቼዎች ደግሞ ያለፈውን ስርዓት ስህተቶችና ወንጀሎች ተጠያቂነት ሳረጋግጡ እነዚህን ግለሰቦች ወደ ፖለቲካዊ ውይይት መጋበዝ ለተጎጂዎች ፍትህን መንፈግና የለውጥን ምንነት ጥያቄ ውስጥ መክተት ነው ብለው ይከራከራሉ። በመጨረሻም ጠበቃው ስብስቡ የሚሰጠው ብቸኛ ጥቅም ሁሉን በመጨረሻ አስገበርኩ የሚል ስሜትን መፍጠር ነው ሲሉ ይደመድማሉ። የአስተያየት ስብሰባው እውነተኛ ምክር ከመፈለግ ይልቅ የአሁኑ አስተዳደር በቀድሞ አንጋፋ ገዢ ፓርቲ አመራሮች ላይ ያለውን የፖለቲካ የበላይነት ለማሳየት የተደረገ ተምሳሌታዊ እርምጃ ነው የሚል አንድምታ አለው። ሆኖም ሁሉም በሚባል ደረጃ የአሁኑ ብልጽግና መሪዎች ጠቅላይ ሚኒስትሩን ጨምሮ ሁሉም ውሉደ ኢህአዴግ ሲሆን፣ በባሌው ስብሰባ ላይ የተገኙት ግን ከህወሃትና ከኦህዴድ ምስረታ ጋር የሚገናኙ አንጋፋ ኢህአዴጎች ናቸው። የዶላር ምንዛሬ በኢትዮጵያ ንግድ ባንክ በአንድ ሳምንት ብቻ ከአምስት ብር በላይ ጨምረ ባለፈው አንድ ሳምንት ንግድ ባንክ ዶላር የሚገዛበትና የሚሸጥበት ተመን አምስት ብር ከ50 ሳንቲም ገደማ ከፍ ብሏል። የብሔራዊ ባንክ አመልካች ዕለታዊ የምንዛሬ ተመን በአንጻሩ 150 ብር ከ90 ሳንቲም ደርሰዋል። ብር በውጭ ምንዛሬ ገበያው መዳከሙን ሲቀጥል ብሔራዊ ባንክ እርምጃ ለመውሰድ በድጋሚ ዝቷል። ባንኩ የውጭ ሀገራት መገበያያ ገንዘቦች የሚገዛበትና የሚሸጥበት መደበኛ ተመን ግን ባለፉት ቀናት ከፍተኛ ለውጣት አሳይቷል ለውጡ መታየት የጀመረው የኢትዮጵያ ብሔራዊ ባንክ 150 ሚሊዮን ዶላር ለ31 ባንኮች ካከፋፈለበት አስረኛ ጨረታ በኋላ ባሉት ቀናት ነው ጨረታው በተካሄደበት ዕለት ማለትም ጥቅምት 4 2018 ንግድ ባንክ አንድ የአሜሪካ ዶላር በ141 ነጥብ 986 ብር ገዝቶ በ143 ነጥብ 9206 ብር ይሸጥ ነበር። ከሳምንት በኋላ ባንኩ በዛሬ 2 ዶላር 146 ነጥብ 5986 ብር ገዝቶ በ149 ነጥብ 5306 ብር ይሸጣል። በዚህ መሰረት ባለፈው አንድ ሳምንት ንግድ ባንክ ዶላር የሚገዛበት እና የሚሸጥበት ተመን 5 ብር ከ50 ሳንቲም ገደማ ከፍ ብለዋል። በንግድ ባንክ የውጭ ምንዛሬ ተመን ላይ ባለፉት ሰባት ቀናት የታየው ለውጥ 3 ነጥብ 9 በመ ማ ነው የውጭ ምንዛሬ ቢሮዎች ተመን ከመደበኛው ገበያ ከፍ ማለቱ ባንኮች የሚያገኙትን የውጭ ምንዛሬ እንደሚጎዳ የባንክ ባለሙያው አቶ ባህሩ ያሲን ተናግረዋል። መንግስት በኃይል ሊቆጣጠረው በሚሻው የትይዩ ገበያ በአንጻሩ ዶላር እስከ መቶ ሰባ አራት እየተመነዘረ እንደሚገኝ ዶቼ ቬሌ አዲስ አበባና ዱባይን ጨምሮ በተለያዩ ሀገራት ከሚገኙ ነጋዴዎች ለመገንዘብ ችሏል። የኢትዮጵያ ንግድ ባንክ የምንዛሬ ተመኑን ባለፉት ቀናት በከፍተኛ መጠን ቢያሳድግም አሁንም ከብሔራዊ ባንክ አመልካች እለታዊ የምንዛሬ ተመን በታ ቦታዎቻችን ነው። ዛሬ ረቡ ብሔራዊ ባንክ ይፋ ያደረገው አመልካች እለታዊ የምንዛሬ ተመን 150 ብር ከ90 ሳንቲም ደርሷል። ለረጅም ዓመታት በከፍተኛ የባንክ ባለሙያነት ያገለገሉት የኢትዮጵያ የሎጂስቲክስ ትራንስፎርሜሽን ቢሮ ዳይሬክተር ወርቁ ለማ ንግድ ባንክ በሚያገኘው ይሁን በሚያቀርበው የውጭ ምንዛሬ ኢንዱስትሪውን ሊያንገጫግጭ የሚችል ሚና እንዳለው ይናገራሉ። ገበያው ራሱ የአቅርቦትና የፍላጎት የተመጣጠነ ሚዛን ላይ የመድረስና የመረጋጋት ገና የሚቀረው ይመስለኛል የሚሉት አቶ ወርቁ ንግድ ባንክን ቢሆን በዚሁ ምህዋር ውስጥ ነው ሊጫወት የሚችለው፣ ለብቻው ከአቅርቦትና ከፍላጎት ውጭ በሆነ ሁኔታ ማኒፑሌት ማድረግ ይችላል ብዬ አላስብም የሚል አቋም አላቸው። ባለፈው ሳምንት እንደ ንግድ ባንክ ሁሉ የግል ባንኮችም በዶላር መግዣና መሸጫ ተመናቸው ላይ ጭማሪዎች አድርገዋል። የግል ባንኮች ዶላር የሚገዙበትንና የሚሸጡበትን ለመወሰን የንግድ ባንክን ተመን ጨምሮ የተወዳዳሪዎቻቸውን ዋጋ አጠናሉ። በአብዛኛዎቹ ባንኮች መካከል ያለው የተመን ልዩነት ከአንድ ብር የበለጠ አይደለም። ለምሳሌ ያክል በዛሬው ዕለት አንድ ዶላር አቢሲኒያ ባንክ በ148 ነጥብ 2034 ብር አዋሽ ባንክ በ147 ነጥብ 49 እንዲሁም አማራ ባንክ በ147 ነጥብ 5003 ይመነዘራሉ። የመሸጫ ተመናቸውም እንዲሁ ተቀራራቢ ነው። የትግራይ ክልል ጊዜያዊ አስተዳደር ለተዋጊ ወታደሮቹ የቤት መስሪያ ቦታና ደሞዝን ጨምሮ ሊሰጡ የሚገባቸውን ጥቅማ ጥቅሞች ይፋ አደረገ። የትግራይ ክልል ጊዜያዊ አስተዳደር ባለፈው ሳምንት ለክልሉ የታጣቂ አባላት ጥቅማ ጥቅሞችን ለመስጠት የሚያስችል አዲስ ደንብ ማውጣቱን ማስታወቁ ይታወሳል። ይህ ደንብ በአስተዳደሩ ካቢኔ ውይይት ተደርጎበት የጸደቀ ሲሆን አሁን ተፈጻሚ እንዲሆን ለሚመለከታቸው አካላት ታትሞ ተሰራጅቷል። በቁጥር 30 ህዝባር 2018 የተደነገገው ይህ ደንብ 18 ገጾች ያሉት ሲሆን በ16 አንቀጾችም የተከፋፈለ ነው። ደንቡን ለማውጣት ለምን እንዳስፈለገ በመግቢያው ላይ ያስቀመጠ ሲሆን ደንቡ በማንኛውም ቦታ ለሚገኝ የትግራይ የጸጥታ ኃይል አባልና ቤተሰቡ እንደሚያገለግል ጠቅሷል። የትግራይ የጸጥታ ኃይል አባል መብትና ተጠቃሚነት በሚለው አንቀጽር ደግሞ መንግስት በሚያወጣው ስኬል መሰረት ደሞዝ እንደሚከፈለው ሲሰናበትም አግባብ ባለው ህግ ድጎማ እንዲሰጥ እንደሚሰጠው የትራንስፖርት አበል እንደሚከፈለው ይጠቅስና የመሬት ተጠቃሚም እንደሚሆን ይገልጻል። ይህንን ሲያብራራም አባል ወደ ትግል በሚሄድበት ወቅት በቋሚነት ይኖርበት በነበረው ወረዳ ወይም ከተማ ወይንም ይኖርበት የነበረ ገጠር ከሆነ ለሚኖርበት ቀበሌ ቅርብ በሆነ ከተማ ለመኖሪያ ቤት መስሪያ የሚውል ቦታ ይሰጠዋል ይላል። የመሬት አሰጣጡን በተመለከ እየተመለከተ ያስቀመጠው ዝርዝር ላይ ደግሞ አንደኛ ከጥቅምት 24 2013 እስከ ሰኔ 21 ድረስ ወደ ትግል የተቀላቀለ የሚሰጠው መሬት 200 ካሬ ሜትር እንደሚሆን፣ ሁለተኛ ከሰኔ 22 2013 እስከ ታህሳስ 30 2014 ወደ ትግል የተቀላቀለ የሚያገኘው መሬት 175 ካሬ ሜትር እንደሚሆንና ሶስተኛ ከጥር 2014 ጀምሮ ይደንብ እስከ ጸደቀበት ጊዜ ድረስ በተልኮ ላይ ያለ ደግሞ 140 ካሬ ሜትር እንደሚሰጠው አስታውቋል። ከዚህ ቀደም በትግል ላይ በመሳተፉ መሬት የተሰጠው አባል ለማባል በድጋሚ እንደማይሰጠውም ደንግጓል። የነጻ ህክምናን ተጠቃሚነት በተመለከተ የጸጥታ ኃይሉ በአቅራቢያው በሚገኝ ህዝባዊ ጤና ጣቢያ ያለ ክፍያ እንደሚታከም ይገልጻል። ከባድ ጉዳት የደረሰበትና ከፍተኛ ህክምና የሚያስፈልገው ከሆነ ደግሞ የክልሉን መንግስት አቅም ከግምት ውስጥ በማስገባት ለፕሬዚዳንቱ ጥያቄ በማቅረብ ማስወሰን እንደሚችል ይጠቅሳል። የታጣቂ አባላቱ በሁሉም መንግስታዊና መንግስታዊ ያልሆኑ ተቋማት ለአገልግሎት በሚሄዱበት ወቅት በቅድሚያ እንደሚስተናገዱ የሚጠቅሰው ይህ ደንብ አባላት በተል ሞስኮ ውስጥ ላስመዘገቡት ውጤት ሽልማት እንደሚሰጣቸውም ያስረዳል። በተጨማሪም በአመት ሁለት መለያ ልብስ ብርድ ልብስ በሁለት ዓመት አንዴ አንሶላ በአመት አንዴ ምንጣፍ በአመት ሁለት ጊዜ ጫማና ካልሲ በአመት ሁለት ጊዜ እንዲሁም የትጥቅ ቀበቶ በአራት ዓመት አንዴ እንደሚሰጠው ዘርዝረዋል። እነዚህ መብቶች ሲሆኑ፣ በግዴታዎቹ ውስጥ ደግሞ አባል የተሰጠውን መሬት ከውርስ ውጪ ለሌላ ሰው ማስተላለፍ ወይንም መሸጥ እንደማይችል የሚያስረዳ ደንብ ነው። የህወሃት ታጣቂዎች ከሰሞኑ ተቃውሞ ማካሄዳቸውን ተከትለው ይህ ውሳኔ እንደተላለፈም ተገልጿል።